እንደ ክርስትና የተሰቃየ እምነት አለ እንዴ? በምድር ላይ የለም እኮ። ቤተ ክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰንዶ እስካሁን እየተሰቃየች አለች። እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ክርስቲያኖች ሲታረዱ እንደበግ በግ፣ ህጻናት ሲቀሉ ያለዕድሜያቸው፣ ዝም የሚለው ለምንድን ነው? ለቤተ ክርስቲያን የልጆቿ ሞት ሰርጓ ነው። አትሸነፍም። እርግጠኛ ሆኝ ነው የምነግራችሁ። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን፣ ህፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው ያሉት። ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። የመጣው ቴክኖሎጂ ከኒውክሌር ጦርነት ይብሳል። ለኦርቶዶክስ ቤተክርስቲያን አሁን የመጣው ቴክኖሎጂ በራሱ ይሄ ቴክኖሎጂ ማለት ምን ማለት ነው? ሚዲያው ራሱ ቲክታኩ ዩቲዩቡ፣ ፌስቡኩ፣ ምኑ ምኑ ምኑ ምኑ በኦርቶዶክስ ላይ ከፍተኛ የሆነ ፈንጅ ከመተኮስ ይብሳል። ይሄ የክርስቲያኖችን ህይወት በማሽመድመድ ማለት ነው። እግዚአብሔር ከፈለገ በቅማልም በቁንጫም ይዋጋል። እግዚአብሔር ጉልበት አይቸግረውም። ተባ ውእቱ ዘያደቅቅ መዝራዕተ ኃያላን የሀያላንን ክንድ የሚሰባበር ኃያል እሱ ማን ነው? እግዚአብሔር ነው። ጠቢብ ውእቱ ዘያረስ ምክረ መካሪያን የሚመክሩ ሰዎችን ምክር የሚሽር እሱ እግዚአብሔር ነው። ታዲያ እንደዚህ ያለ አምላክ ለምንድን ነው ክርስቲያኖች እንዲሰቃዩ የሚያደርግ ብላችሁ አጠይቁኝም። ጠይቃችሁ አታውቁም። እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆችን፣ ህፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው ያሉት። የሁለት ዓመት ህፃን ሰምታችኋል። ሰሙኑ የታነቀ የሁለት ዓመት ህፃን ይታነቃል ትልቅስ ቢሆን ይታነቃል። ነውር አይደለም እንዴ? እና እንደዚህ ከሆነ እግዚአብሔር ለምንድነው ዝም የሚለን? ለምንድነው እንድንሞት የሚያደርገው? ልንገራችሁ የእግዚአብሔር ቤተሰቦች አልሆንለት ብሎ ነው። ለኛል ስለማያዝንልን ነው። ባያዝንስ ቢያንስ ለሁለት ለሁለት አመት ህፃን ያዝነው። እኛስ መቼም በደለኞች ነን። ለምንድነው እግዚአብሔር ዝም የሚለን? ታውቃላችሁ ሰማይትነት የመንግስተ ሰማያት መግቢያ በር ስለሆነ ነው። እስኪ በሉ ሰማያትነት በሉ። የመንግስተ ሰማያት ምንድን ነው? መግቢያ በር ነው። ስለዚህ ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። ወደ ቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበር አንድ የቤተ ክርስቲያን ሊቅ ሁለተኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን እናንተ ደብድቡን መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል፣ ያለ። ለዚህ ነበረ ክርስቲያኖች በተገፋን ቁጥር። ለዚህ ነው የክርስቲያኖችን ደም ጨክኑና አብዝታችሁ እንደ ጎርፍ አፍስሱት፣ ይፍሰስ፣ እነሆ ያ ደም ዘር ሆኖ ሌላ ክርስቲያን አብዝቶ ያበቅላላል። የቅዱስ ጊዮርጊስ ደም ዘር ነበረ። ብቻውን ብቻውን ሲገርፉት ሙቶ ሲነሳ ተመልት ምን ያለን እያበራ ቦግ ሲል ፊቱ፣ የዚያን ጊዜ የንጉሱ ሰራዊት በሙሉ እኛም በዚህ ሰው አምላክ አምነናል ይላል። የሰማይታት ደም ዘር ነው አፍስሱትና ሌላ ክርስቲያን ያበቅላል ያለ ለዚህ ነበረ። የመንግስት ሰማያት መግቢያ በር ነው። በአጼ ካሌብ ጊዜ ናግራን ወይም የዛሬዋ የመን ውስጥ አንድ አይሁዳዊ ንጉሥ ክርስቲያኖችን እየጨፈጨፈ ይገላቸው ነበረ እናቲቱን ልጁ ፈርቶ እኔ አላምንም እንዲል እግዚአብሔር ያሳያችሁ የአምስት ዓመቱን ህፃን አይኑ እያየ እናቱን እሳት ውስጥ ከተቱበት። ያንን ህፃን ንጉሱ ቀረበና ምን አለው መሰላችሁ የእኔ ልጅ ጎሽ እንደ እናተ እሳት እንዳይበላ ክርስቶስን ክጃው አለው በል ላንተ ጥሩ ጥሩ ልብስ አስፋልሃለሁ ገዛልሃለሁ አለው ምን አደረገ ታውቃላችሁ እንዳልታውቃላችሁ እባክህን አንተ ሰው ከእናቴ ጋር ወደ ክርስቶስ ሊሄድበት ልቀቀኝ የስንት ዓመት ልጅ ነው የአምስት ዓመት ልጅ ነው እምቢ ብሎ ቢጨብጠው እጁን ነክሶት የልጅ ጉልበቱ ምንድ ነው ጥርሱ ነው። የንጉሱን ጥር፣ እጁን ነክሶ ሮጦ ሄዶ እናቱ የገባችበት እሳት ገባ። እንዲህ አድርገው ነው የታገሉት። ሰማዕትነትን ክርስቶስ ዝም የሚለው ክርስቲያኖች ሲታረዱ እንደ በግ፣ ህፃናት ሲቀሉ ያለ እድሜያቸው፣ ዝም የሚለው ለምንድ ነው? የመንግሥተ ሰማያት መግቢያ በር ነው። ሰርግ ነው። ለቤተ ክርስቲያን የልጆቿ ሞት ሰርጓ ነው። አትሸነፍም። እርግጠኛ ሆኝ እንዲያው ቤተ ክርስቲያንን እየጨረሳት ያለ የልጆቹ ኃጢአት ነው፣ እየጨረሰን ያለ የእኛ መበላላት ነው እንጂ የሌሎቹ ሰይፍስ ክርስቲያንን አይጨርሰውም። የሚጨርሰን የእኛ ነውር ነው፣ የሚጨርሰን ነውራችን ግን ይጨርሰናል። እግዚአብሔር በቃ ብሎን ንስሐ ከገባን ግን እርግጠኛ ሆኜንም ነግራችሁ፣ ክርስቲያን ሞቶ አያልቅም። ክርስቲያን የሚያልቀው በኃጢአት ብቻ ነው። ሁለተኛስ ሰማይትነትን ክርስቶስ ለምንድነው ዝም የሚለው? የሰይጣን ጉልበት ባዶ እንደሆነ ለማሳየት ነው። ሰይጣን ምንም አቅም ቢጠቀም ቤተ ክርስቲያንን ማሸነፍ እንደማይችል ለማሳየት ክርስቶስ ልጆቿ እንዲሞቱ የሚያደርገው ለዚህ ነው። እነሱ አክሊል ይቀበሉበታል፣ ሰይጣን ደግሞ አቅመቢስ በሆኑ ያሳያሉ። እንደ ክርስትና የተሰቃየ እምነት አለ እንዲ በምድር ላይ የለም እኮ ታውቃላችሁ። የመጀመሪያው ክፍለ ዘመን ጀምሮ እኮ ምን ይደረግ ነበር ክርስቲያኖችን ጦም አውለው ህዝብ ተሰብስቦ ስቴዲየም ላይ የተራቡ ውሾች ይለቀቃሉ። ጦማቸውን ሶስት ቀን ያደሩ ክርስቲያኖች ከተራቡ ውሻዋ ጋር ምግብ ይሰጣቸዋል። ምግብ ተሰጥቷቸው እንበላለን ብለው እጃቸውን ሲሰዱ ትንሽ ነው ምግቡ የሚደረገው፣ ውሻው እጃቸውን ይነክሳቸዋል። ሲነክሳቸው ይሳቅባቸዋል። አስረው እኮ ነው አስጎንብሰው አስረው፣ እነሱን እየተረገጡ ወደ አልጋ ይወጣሉ። አይ ግፍ! ክርስቲያን የሆነ ሁሉ በመስሪያ ቤት እንዳይቀጠር ይደረግ ነበረ። በአውሬሊዮስ ጊዜ አውሬሊዮስ የሚባል ፈላስፋ ንጉስ ነበረ። በሱ ጊዜ ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ሁለተኛው ክፍለ ዘመን ላይ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አፀድ እንዳይኖረው ይደረግ ነበረ። ያ ሁሉ ተደረገ። አርባ ዓመት እንደ ሽንኩርት ቀረደዷቸው፣ ላጧቸው ሰውነታቸውን ቆዳቸውን ገፈው አሸዋ ከተው አልብሰዋቸዋል። የገዛ አካላቸውን በአቅማዳ አሸዋ ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል፣ ግን እስካሁን አለች ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንኳን ብታይዋት የዮዲት አርባ ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ መከራ በጣሊያን ጊዜ የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት። የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያርደው ስራዬ ብሎ። የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል? ለምንድን ነው እነዚህ መነኮሳት አርዳዋቸው የሄዱት? ለምን ይመስላችኋል? ቤተ ክርስቲያን ግፍ እንድትቀበል ነው። ለምን የተሾመው የሚበድላት ቤተ ክርስቲያን። በደርግ ጊዜ የወጡትን ስቃዮች ታስታውሳላችሁ? 17 17 አንቀጾች በማስታወቂያ ሚኒስቴር፣ በደርግ የዋድ ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እሁድ እንዳያስቀድሱ አይወማ አይሴማ እያሉ ጧጧት ስብሰባ እንዲኖራቸው በማድረግ በጣም ብዙ የሆኑ ግፎችን አልፋለች። ስራ ተብሎ ታቅዶበት ቤተክርስቲያኒቱን ለማጥፋት እንዲናድርግ ተብሎ ሄዳችሁ ማንበብ ትችላላችሁ። አስራ ሰባት ቤተክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰንዶ እስካሁን እየተሰቃየች አለች። ሁሉም ጉልበቱን ይፈትናል። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። መውቀስ የሚጀምረው ሁሉ የሚወቅሳት ቤተክርስቲያንን ነው። ማሰቃየት የሚጀምረው ሁሉ ቤተክርስቲያንን ነው የሚያሰቃየው። እስካሁን ግን አለች። ለምን ለምንድን ነው መሰላችሁ? እንዲህ ይላል፦ ብፁዕ አንተ ስሞን ወልደ ይሆና አንተ ኮኩ ወዲህ በዛቲ ኮኩ አንጻ ለቤተክርስቲያኔ ወይክልዋ አናቅጸ ሲሆን አማስኖታ ዋንቀልቅሎታ ስሞን ሆይ አንተ ብፁዕ ነህ። አንተ አለት ነህ። በዚያ አለት ላይ ቤተ ክርስቲያንን መሰረታት አለው። የሲኦል ደጆችም ሊያነዋውጧት አይችሉም። ማቴዎስ 16 29 16 19 አንተ አለት ነህ፣ በዚህ አለት ላይ ቤተ ክርስቲያንን መሰረታት አለው። አለት ያለው ማንን ይመስላችኋል? ክርስቶስን ነው። አንተ ውቱ ክርስቶስ ወልደ እግዚአብሔር ሕያው አንተ አለት ነህ ካልና፣ በዚያ አለት ላይ ያለው ደግሞ አንተ በቆምክበት በእኔ ማለት ነው። ቤተ ክርስቲያን የቆመችበት አለት ክርስቶስ ነው። ይህንን አንቀጽ ቅዱስ ዮሐንስ አፈወርቅ ሲተረጉም ወዳጄ ሆይ፣ ከሰው ጋር ብትታገል ወይ ትጥለዋለህ ወይ ይጥልሃል። ከቤተ ክርስቲያን ጋር ብትታገል ግን ትጥልሃለች እንጂ አትጥላትም። ዲያብሎስ እስከ ዛሬ ድረስ ሲተኩስባት ኖረ። ተኮሰ፣ ጥይቱን አራገፈ፣ ዝናሩን ጨረሰ፣ ባዶውን ቀረ። ቤተ ክርስቲያን ግን እስከ ዛሬ ድረስ አለች ይላል። የእግዚአብሔር መንግሥት ስለሆነች ቤተ ክርስቲያን አትጠፋም። ጅል ክርስቲያን ሊያልቅ ይችላል እንጂ ስለዚህ ዲያብሎስ ሁሉንም ጉልበቱን ቢጠቀም ሀብትንም ንብረትንም ዝሙትንም ቢጠቀም፣ አሁን የመጣው ቴክኖሎጂ ከኒውክሌር ጦርነት ይብሳል። ለኦርቶዶክስ ቤተክርስቲያን አሁን የመጣው ቴክኖሎጂ በራሱ ይሄ ቴክኖሎጂ ማለት ምን ማለት ነው? ሚዲያው ራሱ ቲክታኩ ዩቲቡ ፌስቡኩ፣ ምኑ ምኑ ምኑ ምኑ በኦርቶዶክስ ላይ ከፍተኛ የሆነ ፈንጅ ከመተኮስ ይብሳል። ይሄ የክርስቲያኖችን ህይወት በማሽመድመድ ማለት ነው። ዲያብሎስ አንድ እየተዋጋን ያለ በዚህ ነው። በፍልስፍና ይዋጋናል። በሳይንስ ይዋጋናል። በቴክኖሎጂ ይዋጋል። ቤተ ክርስቲያንን ለማጥፋት አጋጣሚ ሁሉ ይጠቀማል። ዞሮ ዞሮ ግን ሁሉንም ነገር ቢጠቀም ከቤተ ክርስቲያን በታች ነው ሁሉም ነገር ለማለት ሰማዕታት መከራ የሚቀበሉ ስለዚህ ነበር። ቅዱስ ጊዮርጊስን አሰቃይቶ አሰቃይቶ አሰቃይቶ ሲያላግጥ የነበረው ንጉስ፣ መጨረሻ ላይ ምን ሆኖ እንደሞተ ታይታችኋል አይደለም። ቅዱስ ጊዮርጊስ ካረፈ በኋላ ምንድን ያደረገ ክርስቲያኖችን በሙሉ ገሎ ገሎ ገሎ ገሎ ገሎ ገሎ የቅዱስ ጊዮርጊስን ቤተ ክርስቲያን አቃጥላለሁ ብሎ ሲሄድ ምንድን ነው የሆነው? ደወሉ መሃላናቱን አለው፣ አይደለም መሃላናቱን አለው። ቅዱስ ሚካኤልና ቅዱስ ገብርኤል ከቅዱስ ጊዮርጊስ ቤተ ክርስቲያን የሚበራውን ቀንዲል አምጥተው አይኑን ደፉበት። እውሩን ሲደናበስ ደወሉ መሃላናቱን አለው። መጨረሻ ላይ ሞተ። ቤተ ክርስቲያን ታግለ አትጥላትም ያለው ለዚህ ነበረ። ጻድቅ ሞይቶ ይኮንን ረሲዓነ፣ ጻድቅ ሰው ሙቶ እኳን ይገዛል። በዚህ ነበረ። ስለዚህ ሰማይትነት ለዚህ ነው የተፈቀደው። የመጨረሻ ሰማይትነትን ለምንድን ነው ክርስቶስ የሚፈቅደው? ክርስቶስን ስለሚያስመስለን?